በየሄድሽበት እድሜ ልክሽን እየተዋረድሽ ኑሪ፣ ያንቺ ወራዳ ቅሌታም ማለች ነው። የምሬን ነው የምልሽ። ለስራ እንኳን ቢሆን ይህንን አክል ራስሽን አርክሰሽ መገኘት አልጋ ቤት ጭራሽ ብለሽ ብለሽ ሩም ቤት። ሩታ ደረሰችባቸው ውድ ቤተሰቦች። አብረሀም ደነገጠ። ምን አስደነገጠ? ሚስት ስትመጣ አጠናግራት ታወጣትም ነበር እንዴ መጀመሪያ ላይ። እያስጨነቅሽኝ ነው። ጌታን እያስጨነቀኝ ነው። አንተን የምታስጨንቀኝ እንደው አንቺ ሴትዮ። ወይኔ በላቸው። አሁኑ ሳንቺ ማን ማን ሰባብሮ ይጣልልን? ቤተሰብ ማን ሰባብሮ ይጣልልን? እቺ ወራዳ ቅሌታ የሆነች ሴትዮ እውነት ምላቸው ጭራሽ ብላ ብላ ይህንን ድራማ ፕራንክ ልትሰራ መጣች። ይህንን ፕራንክ ተብሎ እናንተ በፕራንክ ሰበብ አድርጋ ኮ ልጁ እያበላሸችው ነው ማለት ለማበላሸት አንድ ላ አንድ ብላ ተነስታለች። ሆን ብላ ተነስታ ነው የምታደርገው እንጂ ማለት ዝም ብላ አይደለም ማለት ነው። እሺ የእውነት አብርሃምና ሩታ ተጣልተው ቢሆን ኖሮ ማለት ነው ውድ ቤተሰቦ እች እቺ ሴትዮ አብርሃምና ሩታ እንዳይታረቁ ነበር አድርጋ እስከ ወዳኛው ምትገላግላቸው። የምሬ ነው እንደዚህ በማድረጓ ሰላም ሰላም ቤተሰብ እንዴት ናችሁ? ደና ናችሁ? ላይክ ሸር ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። ወይዘሪት ግን ድግር እንግዲህ ዛሬ አልጋ ቤት ካልተኛ ወይም ደግሞ ካላደርኩ ካንተ ጋ ቤቴ ትቼ የመጣሁኝ አንተን ፈልጌ ነው። ስለዚህ ከኔ ጋ እደር፣ ልጅህንም እርሳ፣ ሚስትህንም እርሳ፣ እኔ ነኝ ማስፈልግህ ብላ እንግዲህ፣ የወንድ ጥማት ያለባት ሴትዮ በሌሊት ያው ተመካክረው ነው የሚሰሩት። ግን በቃ በመጡበትን ነው እንስራ፣ በመጡበት አይመለከታችሁም ወቃሾች ማለት ነው ወቃሾች ዝም በሉ። በመጡበትን ነው የምንሰራው። እናቃለን እንኳ እናቅም አይደለም። ግን ያው ካላደርኩ ካንተ ጋር ብላ መጣች። እናንተ ምኒቱ ቅሌታም ናት። በእናታችሁ ምኒቱ ወራዳም ናት። ምኒቱ ርካሽ ሴት ናት። ምኒቱ የረከሰች ናት። ወይኔ የበላቸው እንደው ነፃነት ይቅርበኝ እውነት ይቅርበኝ። ነፃነት የአብርሃም የድሮ ፍቅረኛው ማለት ነው። ምንም ሳትል ሳትናካ፣ ሳትናገር ምንም ሳይወጣት እኮ ነው ስንሰድባት የነበረው። በተለይ እኔ እኮ ሰድቤያታለሁ። እኔም ብቻ አይደለሁም ብዙ ሰው ሰድቧታል። ድሮ የት ነበርሽ? በፊት የት ነበርሽ ስንላት ምን ስንት ነገር አለች እንጂ ይህች የአብርሃም ድሮ የማታውቀውን ሴትዮ ዛሬ ላይ መታ፣ ጭራሽ አልጋ ቤት ድረስ የጋበዘችው ወይኔ እናቷ ኮ በቁሟ ተቀብራለች ኮ ጋይስ፣ እናቷ በቁሟ ተቀብራለች፣ አባቷ በቁም ተቀብሯል፣ ወንድሞቿ፣ ቤተሰቦቿ ዘርማን ዘረቿ ኮ በቁም ቀብራለች ተቀብረዋል። እውነቴ ነው ምላችሁ ይሄ በቁም ያለ ቤተሰብ እንደዚህ አይነት ነገር ድርጊት ስታደርግ ቆኖ ያያል ብዬ አላስብም። ሰሞኑም እንደዚህ አይደለም ሄጀ ሄን አንተ ቤት እቀመጣለሁ ብላ ፕራንክ ሰራች። ድጋሜ ደግሞ የዛሬው ሰራች ማለት ነው። እኔ የምለው ሴቶች ወዴት እየሄዳችሁ ነው? ወዴት እየሄዳችሁ ነው? ወደኋላ ህይወትም አይኖራችሁም ልጆቻችሁም ይሄንን ቪዲዮ አያዩትም ነው የፈጣሪ ያለ ሰው እንዴት ብሎ ነው ህሌናውና ማንነቱን በገንዘብ ይቀይራል? እንዴት ብላችሁ ነው የነገ የማንነታችሁ ህይወታችሁን በገንዘብ ቀይራችሁ እንደዚህ የምትል ከሰከሱት ልክስክሶች ማለት ነው እኔ አብርሃም ይሸቅልባት እውነት ነው የምላችሁ ራሷን አራክሳ እስከመጣች ድረስ ይስራባት ይሸቅልባት አይመለከተኝ አሁን እኮ ሪሊ ያደርጉታል ለፕራንክ መሆኑን ትናገራለች ግን እኮ የእውነት አስመስላ ነው እንግዲህ አልጋ ላይ ቁጭ ያለችው እናንተ እንትን ወገቧን ይዛ ኮነ ሩታን ለማየት የወጣችሁ ወይን የበላቸው እንደው ሩታዬ ምን አድርገሻት ይሁን አረ፣ የሆነ ነገር ካለማ በሆነ ነገር ኳብ አድርጋት ቢሆን እኔ ደስ ይለኝ ነበረ። ውድ ቤተሰቦች፣ የምሬ ነው የምላቸው በሆነ ነገር አንስታ ወይ ግንባሯ ወይ አናቷ ካለቻት እኔ ደስ ይለኛል፣ እናንተም ደስ ይላችኋል፣ እርግጠኛ ነኝ። እንዴ ነችና! ሰው በዚህ ልክ ይረክሳል ወይ? ሰው በዚህ ልክ ይወርዳል ወይ? የፈጣሪ ያለምኒቱ ባለጌ ያሳዳግ የበደላት እናት፣ በእናታችሁ ምን አይነት ስዳድግ ፈጣሪው የትግስቱን ስጠኝ። እንደው ዛሬ የንዴት ንዴት ቢኖርባቸው ራሱ በዚች ሴትዮ መወጣት ነው። የምሬ ነው ምላቸው። ስድ የሆነ ትውልድ ነው እንደዚህ የሚረክሰው እንደዚህ የሚወርደው ለገንዘብ ብሎ ማንነቱን የሚሸጥ ሽጦ የሚኖር ማለት ስግብግብ አንቺ ቤተሰቦች ቤተሰቦችም ለነገሩ ሽጠውሻል። ቤተሰቦችን ገንዘብ ፈላጊ ወይም ደግሞ የገንዘብ ሰው ባይሆኑ ኖሮ ልጃቸው በገንዘብ ባይሸጡ ኖሮ እንደዛ አያደርጓትም ነበር። ማለት ፈታው አይለቁብንም ነበረ። ወይስ ዝም ብለሽ ከሜዳ ነው የተወለድሽው? ማለቴ ከሜዳ የተወለደ ልጅ እኮ ቁጥጥር ስራ አይውልም መሰለኝ። ሬውላል ሬውላል። የምር ዝም ብሎ አሁን ሳያገቡ የሚወልዱ ሰዎች ቁጥጥር ስራ ያውሉም እንዴ ልጆቻቸው ሬ ያውላሉ። ይቅር በለኝ እንዴ። ኧረ ስንቶቻቸው አጋጥሞ ተደፍረው የሚወልዱ አሉ። በስርዓት የሚያሳድጉ ጀግና እናቶች አሉ። እቺ ከየት እንደመጣች እኔ ምናቃለሁ ምናቃለሁ። ይቅርታ ቅድም እንደዚህ ያልኩኝን ቤተሰብ ስለ ልጆች ያወራሁኝ እንዴ ሌሎች ልጆች እኮ በስርዓት ሳይ ተደፍረው እራሱ የወለዱ ሴቶች እንዴት እንስፍስፍ ብለው እንግብግብ ብለው ልጆቻቸው እንደሚያሳድጉ ቆንጥጠው እንደሚያሳድጉ እያየን ነው። እቺ ምን አይነት ቤተሰብ ነው ያሳደጋት? እሺ እና አብረሀም ደግሞ አትልከስከስ፣ እውነት አትልከስከስ። አንተ የሚያምርብህ ሌላ ሌላ ከንደዚህ ከወንዶቹ ጋር ስትሰራ ከወንዶቹ ጋር ለነገሩ ማለት ነው። ውድ ቤተሰቦች፣ አብርሃም እነዚህ ሰዎች እየሰሩ ያሉት ድራማ ነው ወይም ደግሞ ፕራንክ ነው። ሁላቸውም ተመካክረው ነው የሚሰሩት። ሁሉም ተመካክረው ነው የሚሰሩት። ነገር ግን ማለት ነው ጥሩ ነገር ሰርቶ ወይም ደግሞ ጥሩ ነገር ይዘው ሲመጡ ቪዲዮ አናይም እናያለን አናይም። ትላንትና ምን ሰርቶ ነበረ አብርሃም? የሆነች እናት አምጥቶ እርዷት እባካችሁ እቺ ልጅ አስራ አምስት ቀን ነው የቀራት ፓራላይዝ ልትሆን ብሎ ቪዲዮ ለቋል አለቀቀም። አንዳንዴ እሱ ላይ ራሱን ንፍረድ ስንል ማለት ነው ሴቷ እንኳን እውቀቷት በሏት። ምክንያቱም ማንነቷን አርክሳ ነው የምትመጣው። ሲቀጥል ደግሞ አብርሃምም ደግሞ እኔ በመቶ አምሳ ፐርሰንቱ ነው የምደግፈው። እሱም አምሳ ፐርሰንቱ ምንድን ነው የሰጠውት መሰላችሁ? ከሚስቱ ጋር ቢሰራ እንኳን በአሁኑ ሰዓት ይታይለታል። ከሚስቱ ብቻ ማለት ነው እና ያለን የትኛውም ነገር ወቅት ሲያደርጉ ራሱ ይለቁ እና ያለን አለብን ብለን እንደዚህ አይነት ከዚች ከረከሰች ሴት ጋር ቢርቅ ማለት ነው። አምሳ ፐርሰንቱ ደግሞ ጥፋቱ ምንድን ነው? ከዚ ጋ ምን ያላል? ስህላት ወጣም እንደ በዚህ ከሷ ጋር መስረት ነው እና ትላንትና ቪዲዮ ሰርቶ መጣና እርዷ ትባካችሁ። ባለበትም ቪዲዮ አንድ ሰው ወስጡ አልሰራበትም። አንድ ሰው ማንሰርቷል። ቀለሟ ሰርታለች እሱም በኋላ እቺ ዘልዛላ ሴትዮ ስትመጣ ከአብርሃም ጋር ታምኔል ቀይራ ነው እየታየላት ማለት ነው። ሌላ ማን ነው አዩ የምትባል ልጅ ሰርታለች። እሱም በቲክቶክ ያመጣችው ቆራጣ ቪዲዮ። ከዛ ውጭ አንዳችንም አልሰራንም። እኔም አልሰራውም። እኔ በእርግጥ አልተመቸኝም ነበረ። ትላንትና ቤት ሊቀይሩ ነው ሰዎች ማለት ነው። ስለዚህ በዛ በዛ እቃ ምናምን እያነሳሳል ነው እና አልተመቸኝም ነበረ። ሲጀምር ማታ አልሰራውም። ሰርቻለሁ እንዳልሰራሁም አደርጉኝ ማለት አልሰራ። እና እሷ ሰርታል። ሌላኛው ሰው ማንሰራ ማንም አልሰራም። ማንም አለብኝ ብሎ አብርሃም ጥሩ ስራ ላይ መጣ፣ በጥሩ ስራ መጣ፣ ጥሩ ስራ እየሰራ ነው ብሎ እኮ ሄዶ ያየለት የለም። ስለዚህ እሱ ራሱ እሱ ላይ ራሱ መፍረድ አንችልም። መቶ ፐርሰንት እርግጥ አድርገን መቶ ፐርሰንት መፍረድ አንችልም። አምሳ ፐርሰንት ነው የምንፈርድበት እና መልካም ስራ ሲሰሩ አና ያላቸውም። ስለዚህ ምንም ማደግ አይችልም፣ አይቻልም። በቃ እንደዚህ እየተንዘላዘሉ ይመጡብናል ማለት ነው። ትውልድን ይበክላሉ። በካዮች እናንተ አመደሙ ለድ ቆታም እኔ እውነቴን ነው የምላችሁ። በተለይች ይዘልዛላ ሴትዮ ከመጣችሁ በኋላ ማህበራዊ ሚዲያ አግማማችሁ አግማማችሁ በዛ ላይ ደግሞ የዛሬው ቅንብር ነው እያላችሁ ነበር። የቅድሙ ፎቶ እና ቅንብር እኮ ነው። እውነት መስሏችሁ ነው እንዴ? ቅንብር እኮ ነው። ቅንብር አቀናብረው ሰባት ሺህ ሰው ላይክ አድርጎታል። የሚገርማችሁ ነገር ሽምግልና ቪዲዮ የሽምግልና ቪዲዮ ብለው ራሱ አቀናብረው ለቀውታል ያንም ቪዲዮ እና ምን እያደረጉ ነበር መሰላችሁ ብዙ ሰዎች ላይ ካድርጎ አብርሃምና ሄርሜላ ወደፊት ሄርሜላና አብርሃም ወደፊት ይጋቡ ውለዱ እንደዚህ ምናምን እያሉ ነበረ ሩታን ተረስታለች እዚህ ጋ ማለት ነው እያች ቀብጠው የነበሩ ሰባት ሺህ በሙሉ ላይክ ያደረገው የዝሙት ደጋፊ ነበሩ ማለት ነው እና ህዝቤን የሚወደውም ደግሞ ቆሻሻ ነገር ነው ጥሩ ነገር አይፈልግም አሁን የአብርሃም ትዳር ቢፈርስ ለሰው ለህዝቡ፣ ህዝቡ ደስተኛ እንደሆነ ዛሬ ተረዳውኝ። ህዝቡ ደስተኛ እንደሚሆን ማለት ነው የሩታ ትዳር ቢፈርስም ህዝቡ ደስተኛ እንደሚሆን ከመቶ አምሳ ፐርሰንቱ ደስተኛ ነው። ባጭሩ ትዳራቸው ቢፈርስ ከመቶ አምሳ ፐርሰንቱ እርግጠኛ ነኝ አስረግጬ ነው የምነግራችሁ። ትዳራቸው ቢፈርስ የሚደሰት ማህበረሰብ አለ ማለት ነው። የምላችሁ ምንድነው ያ ሰባት ሺህ በሙሉ ላይክ ያደረጉ ሰዎች እንግዲህ ተመልከቱልኝ እና በዛ ላይ ደግሞ ሄርሚላና አብርሃም ወደፊት እያሉ እንግዲህ ይህን ነው የምላችሁ ውድ ቤተሰቦቼ። ነው አላቅም ስለ እነሱ ጉዳይ፣ እንግዲህ ፈጣሪያቸው ይሆናቸው፣ ቀልብ ይስጣቸው፣ ወደ ራሳቸው ይመልሳቸው ነው ምንለው። ከዚህ ውጭ ምን እንላለን? ምንም አንልም። ግን በጣም ነው የሚደብረው፣ በጣም ነው የሚያስጠላው፣ እውነቱን ስነግራችሁ። ለምን ጭራሽ አልጋ ቤት አልጋ ቤት፣ እቺ ባለጌ እንዲሁ ወራዳ ምን ሄድ ወራዳ ናት። እናንተ ሩታን ስትሰድባል አይደል እንዲ ልምጥብጥ ርግ ስታደርጓት ነበራችሁ እኮ የፍቅር ጥያቄ አቀረበች፣ እንደዚ ያለች እንደዚ ያደረገች፣ ሴትነትሽ፣ አስከብሪ ቤተሰብሽ፣ አሰደብሽ የቤተሰብሽ እንዲ ቤተሰቧን አላከበረች፣ የቤተሰብ ክብር የላት፣ የቤተሰብ ናቀች ስትሉ ነበራችሁ። እውነቴ ነው የምላችሁ፣ አንድች ነገር አላደረገችም። አንድች ነገር ሩታ ምንም ስህተት የለባትም። ምንም ያጠፋቸው ጥፋት የለም። እኔ አሁን እራሷ አትረዷትም፣ እናንተ ማለት ነው። አለች እንጂ እቺ ዘልዛላ ትዳሬ ተብላ ያልተወሰደች ሽማግሌ ያልተላከላት ምን ያልተባለላት እንደዚህ የምትንዘላዘል በቁም ሩታ ምን አጠፋት? ምንም። ምን አደረገች? ምንም። አላደረገችም። እንደውም ጸባይዋን አሳምራ ተስተካክላ የሰውን ሕዝብን እንዲያድግ እያደረገች ያለች ጀግና ሴት ናት። አይገርማችሁም?